ሄሉሻ ክፍት ብሏት ድብር ብሏት መታለች። እንግዲህ እንዴት አትደበር? አንድ አይነት ነገር በተደጋጋሚ አንድ አይነት ህይወት በአንድ አይነት ህይወት እንግዲህ ሄሉሻ በፍቅር ህይወቷ በተደጋጋሚ እንደዚህ አይነት ነገሮች እየተፈጠሩባት ነው እና መደበሯ በጣም አሳዝናኛለች፣ አዝኛለሁ። በቃ ደስታዋ ጫፍ ላይ ደረሰ ስንለው እንደገና ይፈርሳልና፣ እንኳን እሱ አይደለም የደረሰባት እኛ ራሱ በጣም እያዝን ነው እንደ ስናያት። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ፣ ብዙ ትርፍ ይበልልኝ። እንግዲህ ዛሬ ያው እነ ኪራም እነ ልዑልም መጥተው ነበረ ሄሉን ለማናገር አናግረዋታል። እነሱም ከሆነ ይሆናል፣ ካልሆነ ደግሞ ምንም ማድረግ አይቻልም። አይዞሽ እያሏት ነበረ። ቤተሰብ ከዛኛው ቻና ላይ ያላችሁ ግን መቼ ነው ወደዚህ የምትመጡልኝ? ያኛው ቻና ላይ በነገራችን ላይ ከተስተካከለ ተስተካከለ፣ ካልተስተካከለ በቃ ይሄ እንድታበረታቱኝ ይፈልጋለው የእናንተ ማበረታታት ያስፈልገኛል ውዶቼ። ይህን ቪዲዮ ላይክ ላይክ ስታደርጉ ላልደረሰው ሰው ይደርሳልና አበረታቱኝ ማለት እወዳለሁ ማለት ነው። እና እውነት የእናንተ ማበረታታት ለእኔ ሞራል ይሆነኛል። የምሬን ነው። በቃ ሞራል የጥፍት ትብሎብኛል። ቤተሰብና እንድታበረታቱኝ እፈልጋለሁ ውዶችዬ። እና እንግዲህ እኔ በትናንትናው ዕለት ያብ ስራ ያው ፕራንክ ያደረጋት ነው ብዬ አስቤ ነበረ። ማለት መጨረሻ ላይ ቪዲዮ ላይ ሳቅ ብሎ ነበረ እና ዛሬ በጣም ትልቅ ሰርፕራይዝ ይኖራል። በትልቁ ሰርፕራይዝ አድርጎ ቀለበት ሊያደርግላት ነው እያልኩ እያሰብኩ ነበረ። ነገር ግን ወፌ የለም እና በተቃራኒው ሄኑ ሄሉዬ አዝና ተከፍታን የመጣችው ማለት ነው። ይህኔ ቆንጆ እንደዛ ቀስሟ ስብር ሲል እንዴት እንዳሳዘነችኝ እኮ። እንግዲህ ያብሰራ እንደዛ ካስደሰታት በኋላ ቀለበት ሊያደርግላት ነው ብሎ የሆነ ነገር ገባለት። ከዛ በቃ ስለአንቺ የደረሰኝ ነገር አለ ቀለበቱን አላደርግም አሁን መጠናናት ይጠበቅብናል፣ አለ ማለት ነው። እና በነገራችን ላይ የአብስራ ነው መጠናት ያለበት፣ ሄሉ እንኳን አይደለችም። ሄሉ እናተኛ እያጠናናት የመጣች ልጅ ናት። እና የተላከለት እራሱ እኔ በሄሉ ሄሉ ምንም አይነት ታደርጋለች ብዬ በፍጹም መቼ አላምንም ምንም ነገርም ስለማታደርግ ማለት ነው። ይሄ የጠላት ወሬ ነው። ምን እንዳሉት ምን እንደነገሩት ባናቅም ይሄ የጠላት ወሬ እንጂ ይሄ ውሸት ነው፣ በፍጹም ሊሆን አይችልም ማለት ነው። ስለዚህ ያብ ስራ በቃ ለነገሮች በጣም ችኩን ነው። እንደውም መረጋጋት ያለበት መጠናት ያለበት ትዕግስት የለውም እሱ ነው ያብ ስራ ነው መጠናት ያለበት ለነገሮች ትዕግስት ማድረግ ያለበት ሲጣሉ ምን ያክል ሄሉ እንደሚያገፈታትራት ብዙ ነገር እንደሚያደርጋት እናያለን። እና በዚህ ሁኔታ ሆናችሁ ፍቅር መቀጠል ማለት በጣም ይከብዳል ማለት። ከፍቅር ባሻገር መከባበር የሚባል ነገር አለ። ስትጣሉ እንደዛ ከተነቋቆራችሁ ከባድ ነው የሚሆን። ወደ ተዳርሶ ገቡና፣ ስለዚህ ያብ ስራ በዛ ደረጃ አስደስታት እንደገና በኋላ ቀለበት አላደርግም ስትላት በጣም ቀስሟን የሰበርከው በእርቅት። ቀለበት እኮ ምንም አደለም ልብ ነው ያስርምጣትን እንጂ ዋናው በልብ መተሳሰር በልብ መተማመን ነው። ሄሉ ደግሞ እስከዛሬ ድረስ አላመነኝም የሚለው እሱ ራሱ ልቧን እየሰበራት ነው፣ አሳዝኗታል ማለት ነው። እና አብሮ መኖር እኮ ምንም ችግር የለውም ማንኛውም ሰው አብሮ ይኖራል። ግን እንደዚህ ፍቅረኛሞች ደግሞ አብሮ እንደሚኖሩ ሰዎች አደሉም። ልብ ለልብ መገናኘት አለባቸው። ስለዚህ የአብስራ በሄሉ ላይ እርግጠኛ አልሆነም። ትክክል ናት ሄሉ ማለት ነው። እርግጠኛ ያልሆነበት ምክንያት ምንድን ነው የሚለው ግልጽ አልሆነልንም። እንግዲህ እኛ ሄሉን እስከምናቃት ድረስ እናቃታለን በፍቅር ህይወቷ ምንም አይነት ቀልድ እንደማታውቅ፣ ለነገሮች እስከ ጥግ ድረስ እንደምትሄድ ነው የምናውቀውና ይሄን ያላችሁ ወይም ከአብስራ ጋር እንድትሆኑ ያልፈለገ ሰው ነው። ሲቀጥል የአብስራ መወላወል አያስፈልግም። የምትወላውል ከሆነ በቃ ሄሉን በዚህ ደረጃ መጉዳት አይጠበቀብህም። ቀንቶ ነው ቀንቶ ነው ቀንቶ ነው የሚባል ነገርም አለ እሱስ ያስብላል። ቤተሰብ እንደዛን ቀን እኮ ምንም ደስተኛ አልሆነም። ሲጀመር ሁለቱ አብረው ሲመጡ ሲቀጥል ደግሞ ባለፈው ከሮቤል ጋር ሲገናኙ ራሱ እነሱ ልዑልና ሄ ልዑልና ማን ነበረች ልዩ አብረው ሲመጡ በቃ ባንዴ ነው ሀሳቡ የተሰራረቀው። እና ይሄምማ አለ እኮ ቀናትማ ሳይኖር አይቀርም። በጣም ነው ሀሳቡ የተሰራረቀው። ልዩ ከልዑል ጋር መሆኗ ሀሳቡን አዛብቶታል። እመኑኝ፣ በጣም ነው ያዛባው ሀሳቡን። ያ ማለት ደግሞ ከልዩ ጋር ምንም የጨረሰው ነገር የለም ማለት ነው። እኔ ግን ማለት በቃ ከልዩ ጋር መሆን የለበትም ልዑል ከልዩ ጋር መሆን የለበትም የምትሉ በጣም ብዙ ስላላችሁ ማለት ነው፣ ከልዩ ጋር መሆን ያለ መሆን ይሄ የልዩና የልዑል ሀሳብ ይሆናል። ይሄ ለእነሱ ሀሳብ እንተውላቸው። ነገር ግን ያብ ስራ ከልዩ ጋር ከጨረሰ ማለት ነው ምንድን በዛ ደረጃ ምን ያናድደዋል? በቃ ጨረሰ አደለ፣ ከልጅቷ ጋር ጨርሶ ነው። ሄሉን በልቡ አስቀምጦ ወዷት አፍቅሯት ነው ወደ ሄሉ የመጣው አደለ። ልዩ ከፈለገው ሰው ጋር ብትሆን እሱ ለምን እንደዛ ሆነ በሰዓቱ እና፣ እኔ አሁን ልዩና ልዑል አብረው ቢሆኑ ራሱ ደስ ይለኛል። በቃ እንደው ልዩ ራስሽ ማለት ነው እንደው ያብ ስራ ተሳስቶ ልምጣ ቤልሽ ራሱ አንች ከተቀበልሽ ኔ እኔ እንጃ በጣም ነው ማዝንብሽ ማለት ነው ልዩ። ምክንያቱም ክብር የሚባል ነገር አለ፣ ራስሽ ልታስከብሪ ይገባል። ሲቀጥል ደግሞ ማለት ነው ልዩና ልዑል ያላችሁ በርቱ፣ አጣምሯቸው፣ አጣምሯቸው፣ ልዑልም እንዳትሰጠው ልዩን። እንዴ ከዛ በፊት እኮ በጣም ደህና ነበር ያም ስራ። ከዛ በኋላ እኮ ነው ነገሮችን እንዲህ ብልሽ ሲታረጋቸው በቃ ሀሳቡ ስርቅርቅ ብሎ የሚናገረው ሁሉ የጠፋበት